እህቲ በጣም ያሳፍራ። የጌታሽን ክልከላን እየተዳፈርሽ ያላህን ውዴታ በፍጹም ማግኘታች። ይህ መልእክቴ ድረስ ለዩቲ ናስር፣ እንዲሁም ደግሞ የእሷን አስተዋይ ከውንሽ ይህን ምክር ስሚ እህቲ

ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሆኑ፣ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ስለ ዩቲናስ ወይም ደግሞ ስለ ሀያት ናስር ይሆናል። እንግዲህ ለሌሎችም ትምህርት ይሆን ዘንድ ነው እንጂ እንዲህ አይነት ቶፒክ ላይ መግባት ብዙም አያስደስተኝም። ነገር ግን እንዲህ አይነትን ተግባርን የምደግፉ ብሎን ደግሞ እንዲህ አይነትን ተግባር መሆን አለበት የምትሉ፣ ከሁለቱም ወገን ባይዘዊ ከሙስሊምን ከነን ሙስሊም ያላችሁ ወገኖች ይህን ቪዲዮ እስከ መጨረሻ ብታዳምጡት መልካኝ ይመስለኛል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ፣ እስከዛ ደግሞ ላይክ በማድረግ ጀምሩ ዳይ ወደ በነገራችን ላይ ይህ መከባበር አይሆንም፣ ይህ መናናቅ ብሎን ደግሞ መባለግ ነው። ይህን ነገር ከመናገር ያስቀድሞ ባክግራውንዱ መንዞማ የረኩበት ምክንያት ባክግራውንድ እነሱ ያደረጉት የቴዲ አፍሮ ሙዚቃ ነው። እኔ ግን መንዞማ ነው ያደረኩት ምክንያቱን ደግሞ ኮፕራይት ህግ አለ። የኮፕራይት ህግ እንዳልጥስ በሚል ነው መንዞማ ያደረኩት። ለማንኛውም ግን እነዚህ እንግዲህ እህታችን እና ወገናችን ሲሳይ አይ ሲሳይ ነው የሚባለው ይህን ነገር መከባበር አይሆንም። ኢቨን ሲሳይ የምትባለው ሃይማኖትን ይፈቅድልሃል እንዲህ የሙስሊሞች መገለጫ የሆኑ ውዱ መስጂድ እየገባ ከዛ በኋላ ይሄ መቁጠሪያ ምናምን ጀለባ ያድርገህ በፍጹም እኮ አይፈቅድም። ጳውሎስ በአንደኛ ቆሮንቶስ ላይ ሲናገር ምን ጨለማ ከብርሃን ጋር ህብረት የለውም፣ ብርሃን ከጨለማ ጋር ህብረት የለውም ይላል። ምን ማለት እንደሆነ ታውቃለህ? ክርስትና ዓለም ውስጥ ያለ አንድ አማኝ በክርስትና መነጽር፣ በክርስትና እይታ እስልምና ጨለማ ነው ብሎ ነው የሚያስበው። ለምሳሌ እኔ አቡሳላ ብጠይቀኝ፣ እስልምና ለኔ ብርሃን ነው፣ ክርስትና ደግሞ ጨለማ ነው። የብርሃን ተቃራኒ ምንድነው? ጨለማ ስለሆነ ዛሬ ላይ እስልምና የማይፈቅድላት ነገር እህቴ እያደረገች ነው፣ ወና ውዝቢላ። እንዴት ከአንድ ከአጅነቢ ወንድጋ ወንድ ጋር ማለት ነው፣ ለዛው ደግሞ አላህን የከለከለሽ ነገር። አንቺን በሃይማኖትሽ እኔን በሃይማኖቴ መኖር እንችላለን። ይሄ አይጠብም። ቤቴ ምናምን ሐዲስ የቴዲ አፍሮ ዘፈን ሐዲስ ሊሆን አይችልም። የቴዲ አፍሮ የአንድ አዝማሪ ንግግር ማለት ነው፣ እስልምና ሊወክል አይችልም። በዚህ ልክ እንዴት ነው ሰገጥ በጣም ነው የሚያሳፍረው። እርቃንሽን ወተሽ እጅሽን እያሳየሽ ፀጉርሽን እያሳየሽ የምትገላለጭው እርቃንሽን ሆነሽ ማለት ነው። አላሁ ስብሐነ ወተዓላ ዘንድ ተሸፈኝ ያልኩ ጊዜ ምን አድርገሽ ነበር ስትባይ ጊዜ ምን ይሆነ እህቴ፣ ምላሽስ? ምንም አይነት ምላሽ የለሽ። ዛሬስ በሚያሳዝም ሁኔታ እንዲህ ይደረጋል። ወናውዙ ቢላ ወናውዙ ቢላ። ለዛው ደግሞ ቤተ ክርስቲያን ገብታ፣ አረ ቢስሚላ። እንዴት ነው እንዴት አስቻለች? እናታችን አይሻ ምን ትላለች? እኔ ዓለም ላይ ያለ ነገር ባጠቃላይ ተሰጥቶኝ ሌሎች ሰዎች ሆኜ መታወንን አልፈልግም፣ ትላለች ማን? የምዕመናን እናት የሆነች የአማኞች እናት የሆነች ብሎን ደግሞ የመልእክተኛው አለይሂ ሰላቱ ወሰላም ሚስት የሆነች እናታችን አይሻ ረዲያላሁ አንሃ። መልእክተኛው አለይሂ ሰላቱ ወሰላም ሳሂህ ሙስሊም ሳሂህ ቡሃሪ ላይ በተዘገበ ሐዲሳቸው ላይ ከህዝቦች ጋር የተመሳሰለ ከነሱ ነው ብለዋል። እንዴት ነው ሰው ከህዝብ የሚመሳሰለው? እንዴት ሃይማኖትሽን የማይፈቅድልሽን ነገር እንዴት ነው ምታረግ? ሃይማኖትሽን የማይፈቅድልሽን ነገር በማስተማር እኮ መከባበርን ብሎን ደግሞ የአላህን ውዴታ እኮ ማግኘታችሁም እህቴ፣ መከባበር ማለት እኮ ይህን አይደለም። ሃይማኖት እምነት፣ ፐርሰናሊ የምታንጸባሪቅ የምትገብሪ፣ የምትኖሪለት ነገር ነው። አንድ ክርስታን ክርስታን ሆኖ ሃይማኖትን የማይፈቅድለት ነገር ለምን ለእኔ ለሙስሊሙ አላደረክልኝም አልለውም። ምክንያቱም ሃይማኖቱን እየጠበቀ ስለሆነ። በተመሳሳይ ደግሞ ሙስሊም የሆነ ሰው እስልምናን የማይፈቅድለትን ነገር እንዴት ያደርጋል? መልእክተኛው አለይሂ ሰላቱ ወሰላም ጎረቤቱን ተርቦ እሱ ጠግቦ የሚያደርሰው ከኛ አይደለም። ጎረቤቱ ነን ሙስሊም ከፈለገ ኢቲስት ለምን አይሆን የጎረቤትም ሀቅ አስተምሮናል። ክርስታን ሆኖ ነን ሙስሊም ሆኖ የተለያየ እምነት ተከታይ ሆኖ ከታመመ ጠይቁት፣ ዘኑ ተካፈሉለት፣ ደስታው ደግሞ እንዲ ይክትላት ከሌለበት ብሎም አጓጉል ነገራቶችን ከእስልምና የተፃረሩ ነገራቶችን ከሌሉ ታደሙ ብሎናል። በሚያሳዝኑ ሁኔታ ማለት ነው። እንደምትመለከቱት እንዴት አስቻለች እህቴ፣ ማለት አስር ማለት ነው። ከእስልምና የራቃችሁነ አስር ማለት ነው። ሚዲያ ላይ ቀርባችሁ እኮ እንዲህ የምታረጉ ሰዎች፣ አሁን ሲሳይ የሚባለው ኦርቶዶክስ ነው። እኔ ኦርቶዶክስ ይህን ነገር በፍጹም ትቃወመዋለች እስላም ማለት ነው። ምክንያቱም ኮምፓራቲቭ ሪሊጅን እሰራለሁ መጽሐፎቻቸው አሉ በደንብ ማለት ነው። ፍትሐ ነገሥት ብታነቡት ይህ ልጅ ቅጣቱ በጣም ከባድ የሆነ ቅጣት ነበር ካልተጠመቁ ሰዎች ጋር እንዲ መሆኑን ማለት ነው። ያልተጠመቀ ሰው ከመስጀምሮ ነው በቤተክርስቲያን የሚሄደው ምናምን ነገር እንዴት ነው? አንድ ሰው መቁጠሪያ ይዞ ከዛ ጀለባ ወዶ እያረገ ምናምን ነገር ይሄ እኮ ህዝብን መናቅ ነው። በነገራችን ላይ ህዝብን መናቅ ነው የአንድ የቤተ እምነት መገለጫ የሆኑ ነገራቶችን እያመጡ መከባበር ነው ተብሎ በዚህ ልክ ሲያወሩ ቤተ እምነቶችን መናቅ። ሀያትን ክርስትና ንቃለች፣ ሲሳይም እስልምና ናቅ። በተለይ ደግሞ ሙስሊም ሆነች እንዲህ አይነት ነገር እንዴት አድርጊያለች። አላሁ ስብሃነ ወተዓላ በተከበረው ቃሉ አማኞች ለአማኞች ናቸው መጥፎዎች ደግሞ ለመጥፎዎች ናቸው ብሎናል። ሴት ልጅ ከሙስሊም ውጪ ማግባት አይፈቀድላትም። ይህ እስልምና የሚያዘው ነገር ነው እኮ። አንቺ መጥተሽ ግን የቴዲ አፍሮ ሀዲስን ትነግሪኛለሽ እንዴ? ከእስልምና እየተጻረሩ እንዴት ነው መኖር የሚቻለው? ሕይወታችን እኮ ሳንሳሳ የምንሰጠው ለእስልምና ለስልምና ነው። አልደራደርበት እንት ያለሽ አይደል እቲ። የማትደራደሪበት ከሆነ ድርድር የማታቀርቢው እስልምና መኖር አለብሽ፣ ተግባር ማሳየት አለብሽ። ለማንኛውም ወንድማችን አብድራህማን የሚለን ነገር አለ፣ ስለ ሀያት አስመልክቶ ወደሱ ሸያ ይህ መልእክቴ ድረስ ለዩቲ ናስር፣ እንዲሁም ደግሞ የእሷን መሰል ሀሳብ ለሚያቀነቅኑ እህትና ወንድሞቼ ድረስ። በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደቧት ማለት እፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሀሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ የለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሀረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ዱ እያደረገ እያለ ዱ ማድረጉን ትቶ ከእሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት፣ የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ስብሓነው ተዓላ ይጨምርልሽ። በሌሎችም ኼር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኼራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋር እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድምም በዚህ ጉዳይ ላይ ያማክረኝ አወራኝ፣ ወንድም ሁሉ አለው። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና፣ እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ከአሁን ቀደም በሰፊው ፕሮሞስ ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ ቴሌቪዥን ፕሮግራሞች ቃለም ጠይቆች ላይ ከአሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ ኢስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ፣ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ሕይወቱ መስርቶ ነው መኖር ያለበት። እንዲሁም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳይም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያን ሆኑም ትክክለኛ የክርስትና ሕይወት ነው በመስራት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን። ማናችንን መጨረሻ ማንም አያውቅም። ነገር ግን እህት ሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልክቶችን የሚያስተላልፉ ቪዲዮዎች ሀቂቃ ላንችም ሆነ ሌሎችም አይጠቅምም። ይህ ፐርሰናል መልእክት አይደለም። የዚህ አይነት አስተሳሰብ ከአሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎቻችሁም ሌሎችም እንደዚሁ ሙስሊሙ ናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩ ወንድሞች አላችሁ፣ ወላሂ አይጠቅምም። ነገ ሁላችንም ያች ቀን ትመጣለች። ሼክ መሀመዱ ላይ እንዳሉት ሁሉም ይጓዛታል ያችን የርቁ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነው። እና እህት ወንድሞቼ የወጣትነት ጊዜ ያልፋል። ሁሉ ነገር አላፊ ጠፊ ነው፣ አላህ ፊት መጠየቃለና፣ በቻል በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል። ራሳችንን አንበክል። አላህ ስብሓነሁ ወተዓላን እንፍራ። አላህ መሀሪ ጌታ ነው። ወደ አላህ እንመለስ። እልህ እያዘን ሰዎች ተናገሩን ስለ ህይወት ምን አገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ካሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኪስቱ አስተዋውቁ ያዩኋቸው ቲክቶከር እህት ወንድሞች መልሳቸው እንደገና፣ በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮ ሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱንያ በሀያት እያለን እንመከር የሚለውን መልእክት ለማስተላለፍ ነው። አፉ በሉኝ። ወሰላሙ አሌይኩም ወራመቱ። ጋዜጠኛ አብድራህማን አህመድ አሪፍ ነገር ነው፣ ሚዛናዊ የሆነ ነገር ነው የመከረች እውነት ለመናገር አላህ ስብሐነው ተዓላ ቅን ልቦና የሰጠው ማስተንተንን የሰጠው ሰው ከዚህ በላይ አሪፍ የሆነ ምክር ያለ አይመስለኝም። እህቲ ሞት መች እንደሚመጣ አናቅም። ምናልባት ዛሬ ላይ እንዲህ የመመክርሽ የነበርኩኝ ልጅ ልገለበጥ እችላለሁ ወደ አንቺ አንቺ ደግሞ ነገ እኔን ልትመክርኝ ትችያለሽ። አላሁ ስብሐነሁ ተዓላ ልቦችን በመገለባበጥ ላይ ቻይና ሀያን ነው። ነገር ግን አላሁ ስብሐነሁ ተዓላ በዲን አል እስላም በተውሂድ ላይ ያጽናል። አንቺን ደግሞ ወደዚህ ጥሪ እናደረግልሻለን። በርግጥ ተውሂድ ላይ ነው ያለሽው። ግን ተውሂድሽን የሚያበላሹ ነገራቶችን መራቅ አለብሽ። ሙስሊም ሴት ነሽ። ነቢዩ ዐለይሂ ሰላቱ ወሰላም ከመላካቸው አስቀድሞ አንቺን እንዲ ልትን ይቅርና በሕይወት ትቀበሬ ነበር። ታዲያ የአዛኙ ነቢ ያዘዙሽን ነገር ትከለከያለሽ? እህቲ በፍጹም ነው የምትይኝ ታዳታዲያ መኖር አለብሽ። መልእክተኛው አለይ ሰላቱ ወሰላም ያዘዙሽን ነገር። ለማንኛውም ለዛሬ ይህን ካልኳችሁ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።